ከማስረከባችሁ በፊት ስለዚያ ወይም ስለዚያች ሰራተኛ ጠቅላላ ማንነት ለማወቅ አስባችሁ ታውቃላችሁን? ለመሆኑ ይህች ህጻን ልጅ አሊስ እንዴት አገኘቻት ብላችሁ እስቲ ጠይቁ። ስለዚህ ወላጆች በቤታችሁ ውስጥ ሰራተኛ አድርጋችሁ አንድን ወን ወይም አንድን ሴት ከመቅጠራችሁ በፊት ማንነታቸውን እንደሚገባ ማወቅ አለባችሁ። እንግዲህ አሊስ እኔን ወደ መናፍስት ዓለም ለመጨመር ያሰበችው ጥረቷ እንደተሳካላትና የኔን በዚያ ውስጥ በፍጥነት እያደጉ መሄድ ስታይ ተልቋን እንደ ፈጸመች አወቀች። ስለዚህ ለብቻ የምኖርበትን ቤት አገኘችልኝ። በውስጡም መሟላት ያለባቸውን ያለባቸው ዕቃዎች እንዲሟሉ ረዳችኝና ግንኙነታችንን አቋረጥኩ። ቃል ኪዳን በህንድ ውስጥ በህንድ ሀገር በደሂል ህብረተሰብ ወደ እነርሱ እንድመጣና ከመሄዴ በፊት ግን የሚከተሉት ነገሮች እንድፈጽም የሚያዘኝ ሁለተኛ ደብዳቤ ተላከ። አይነ ምድር ብላ የበሰበሱና የሚሸቱ አይጦች ብላ እንዲሁም በጨለማ መቃብር ቦታ ሄደህ ከመናፍስት ጋር የግብረ ስጋ ግንኙነትን ፈጽም ተባልኩኝ። ከላይ የተጠቀሱትን ካሟላው በኋላ ወደፊት በምድር ላይ ካለች ከማንም ሴት ጋር የግብረ ስጋ ግንኙነት እንዳይኖረኝ ተከለከልኩ። ለደብዳቤው መልስ ስጽፍ ይለፍ እንደሌለኝና ወደ ህንድም እንዴት እንደሚገባ እንደማላውቅ ገለጽኩኝ። በዚህን ጊዜ እኔ ስራ ጀምሬ ነበር። ከባድ ኮንትሮባንድ ነጋዴ ሆኛለሁ። ነገር ግን እነዚህ ሃያላት ከኋላይ ስለነበሩ ከጉምሩኮችና ከመሳሰሉት ጋር ምንም ችግር አልነበረብኝም ብዙ ገንዘብ ማግኘት ጀምሬአለሁ ምግብና የሚያስፈልጉኝ እቃዎች ሁሉ ችግርነታቸው አክትሟል አንድ ቀን ቤቴን ቆልፌ ወጣሁ ተመልሼ መጥቼ ስከፍተው በክፍሉ ውስጥ አንድ ሰው ተቀምጦ አየሁ ፈራሁኝ እሱ ግን አማኑኤል አሞፅ አይደለህምን አለኝ እኔም ነኝ አልኩት እርሱም ወደ ህንድ ልወስድህ ተልኬ ነው የመጣሁት ስለዚህ ተዘጋጅ አለኝ። ቤቴን ሁሉ ቆላልፌ ከጨረስኩ በኋላ ከእርሷ አጠገብ ወንበር ላይ ቁጭ ብዬ የሚቀጥለውን ትዕዛዝ እጠባበቅ ጀመር። ነገር ግን እንደ መብረቅ ነካኝና ሁለታችንም ጠፋል። ሁለተኛ ራሴን ያገኘሁበት ቦታ ዳሂዳ ህንድ ውስጥ በሚገኝና ብዙ ሰዎች ተሰብስበው ሊቀበሉን በሚጠባበቁበት ትልቅ የስብሰባ አዳራሽ ውስጥ ነው። መዝገብ አውጥተው አስቀድሞ ስሜ ተጽፎ በነበረበት አቅጣጫ እንድፈርም ጠየቁኝ። እኔም ፈረምኩ። የተቆራረጠ የሰው ስጋና በማሰሮ አይነት ነገር ውስጥ ውስጡ ደም ያለበት ትሪ መጣ። ባዶ ማንቆርቆሪያ አይነት እቃ ለእያንዳንዱ ሰው ተሰጠ። ከዚያ ራስ የሌለው ሰው ለእያንዳንዳችን ደሙንና ስጋውን በዚያ ላይ ቀዳለን። ለየት ያሉ ሻማዎች ይነዱ፣ ጣኖች የሚጨሱ ነበር። ራስ የሌለው ሰውዬም አሁን እንግዲህ የመፈተኛዬ ጊዜ መጣ። ስለዚህም አደገኛ የሆኑ በደረታቸው የሚሳቡና ኃይለኛ የሆኑ አውሬዎች ወደ ተከማቹበት ጥልቀቱ 200 ሜትር ያህል ወደ ሆነ ሸለቆ ተላኩኝ። እነዚህ በሙሉ እኔን ሊያሰቃዩኝ የተዘጋጁ ነበሩ። በስቃዩ ምንም ጩኸት ማሰማት የለብኝም ነበር። ፈተናውን በወድቅ ውጤቱ ሞት ነበርና ነው። ከሰባት የስቃይ ቀናት በኋላ ከዚያ ተወስጄ የህንድ ደን ተብሎ ወደሚጠራ ቦታ ተላኩኝ። በዚህ ደን ውስጥ የተለያዩ አጋንንታዊ ወፎችንም አየሁ። ምክንያቱም ግማሾቹ የውሻ ፊት አይነት ሲኖራቸው፣ ግማሾቹ ደግሞ የድመት አይነት ፊት፣ እንዲሁም ሌላው አይነት የነበራቸው ነገር ግን ክንፍ የሌላቸው ስለነበሩ ነበር። በደኑም ውስጥ በእነዚህ አጋንንታዊ ወፎች ብቻ የሚከፈት አንድ ዋሻ ነበር። ዋሻውንም ከፍተውልኝ ወደ ውስጥ ገባሁ። እዚህ ያየኋቸውን ነገሮች ለመግለጽ ያስቸግረኛል። አንዳንድ ሰው የሚመስሉና ጭራ ያላቸው ነገሮች የሰው ፊት የሌላቸውንም አይቻጅ ይህም ሌላ ማሰቃያ ቦታ ነው። በዚህ የነበረው ስቃይ መለስተኛ ገሃነመ እሳት ተብሎ ቢገለጽ ይሻላል። በዚህ ሁኔታ ለሰባት ቀናት ከቆየሁ በኋላ ከዚያ ተወሰድኩና ወደ አንድ ብዙ ገጾች ወዳሏቸው የጥንቆላ መጽሐፍት ወደሚገኙበት ትልቅ ቤተ መጻሕፍት ተላኩኝ። ሁለት መጽሐፍቶችንም አነበቡ አንደኛው አቢሲኒያ የሚል ትርጓሜውም ጥፋት የሚል ሲሆን ሁለተኛው አሲኒያ ትርጉሙም ሕይወት ወይም ፈውስ መስጠት የሚል ነበር። ከዚያም ሌሎች ተጨማሪ መጽሐፍ ተሰጥቶኝ ወደ ቤት የተመል ስመለስ የሚከተሉት ነገሮች ያለበት አንድ ክፍል እንዳዘጋጅ ታዘዝኩኝ። እሱም ከአካባቢው ከሚገኝ የምንጭ ውሃ ደም በማሰሮ ሞልቶ በመካከሉ የሚጸርቅ ዛፍ የተተከለበት፣ የሰው አጽም፣ የጥንብ አንሳ ላባዎች የአራዊት እንስሳት ቆዳዎች፣ የእባብ ቆዳና በዛ ያሉ የሚያንጸባርቅ ቀይ አፈር በማሰሮ አጠገብ እንዳደርግ ታዘዝኩ። በማሰሮ ውስጥ የሚገኘው ደም ሁል ጊዜ ጠዋት ጠዋት ከድግምት ጋር የሚወሰድ ነበር። በሰው እጅ የተሰራ ምግብ ከዚያን ጊዜ በኋላ እንዳልወስድ፣ እንዲሁ ብቻ ከሰው የተፈጥሮ ህግ ውጭ እንደምመገብም ደግሞ ተነገረኝ። ከእነዚህ ሁሉ ትእዛዝ ጋር መጀመሪያ ስነ ስርዓት ለማሟላት በተወሰድኩበት አይነት ተመልሼ ወደ ናይጄሪያ መጣሁኝ። ወደ ቤቴ ተመልሼ በናይጄሪያ ውስጥ እንግዲህ አሁን ከመናፍስቱ ዓለም ጋር አንድ አካል አንድ አምሳል ሆኛለሁና እንደፈቀድኩኝ ወደ የትኛው ከሰሪት ተፈጥሮ ሕግ ውጭ እንደምንበል ወደ ቤቴ ተመልሼ በናይጄሪያ ውስጥ እንግዲህ አሁን ከመናፍስቱ ዓለም ጋር አንድ አካል አንድ አምሳል ሆኛለሁና እንደፈቀድኩኝ ወደ የትኛውም የዓለም ክፍል መጓዝ እችላለሁ። ባመጣኋቸው መጻሕፍት መሠረት መናፍስት በአየር ውስጥ እንደሚኖሩ አውቄያለሁ። ስለዚህም ምናልባት ኃይል ሊጨምሩልኝ ይችላሉና ወደ እነርሱ ዘንድ ልሂድ አልኩ። ከቤት የወጣሁና ትንሽ ድግምት አድርጌ ክንፍ እንዲመጣልኝ ጠራው። ክንፍን መጣና ተሰወርኩ። ራሴንም በአየር ውስጥ አገኘሁት። መናፍስትንም አየሁ። እነርሱም ምን ትፈልጋለህ ብለው ጠየቁኝ። እኔም ኃይል እፈልጋለሁ አልኳቸው። ሁለት ሳምንት ሙሉ ከነርሱ ጋር ቆይቼ ኃይል ካገኘሁ በኋላ ወደ ምድር ተመለሱ። ታዲያ ከዚህ በላይ እንደ ተቀሰ እንደ ጠቀስኩት ይህን ሁሉ ኃይል ተቀብዬ አሁንም ተጨማሪ ብዙ ኃይል ፈለግኩኝ። ስለዚህም በተሰጡኝ መጽሐፍ ውስጥ የተጻፉትን ለማረጋገጥ ከምድር በታች ወዳለው ዓለም ለመሄድ ወሰንኩ። አንድ ቀን ደበቅ ወደ አለ ስፍራ ወደ ቁጥቋጦ ውስጥ ገብቼ በመጽሐፍ ውስጥ የተጻፈውን ድግምት ከደገምኩ በኋላ መሬቱን እንዲከፈት አዘዝኩት። ወዲያውም መሬቱ ተከፈተ። አጋንንትም ወደ ውስጥ መግቢያ ደረጃዎችን አዘጋጁልኝ። እኔም ተረማምጄ የገባሁና በቀጥታ ወደ መሃል ሄድኩ። በጣም ጥቅጥቅ ያለ እግዚአብሔር በመቅሰፍት ግብፅን በመታ ጊዜ እንደነበረው ያለ ጋር ብቻ ሊወዳደር የሚችል ጨለማ ነበር። ብዙም ለመግለጽ የሚያስቸግሩኝን ነገሮች አየሁ። ሰዎች በሰንሰለት ታስረው አየሁ። ሌሎች ደግሞ ቀንና ሌሊት ሳያቋርጡ ላሰሪዎቻቸው ገንዘብ እየሰሩ የሚያቀርቡትን ደግሞ አየሁ። አንዳንድ በከፍተኛ ደረጃ ላይ ያሉ የሚስጥር ህብረተሰብ ሰብ አባላትና ባለስልጣናትን አየሁ። እነዚህ የመጡት መስዋዕት ለማቅረብና ያሉበትን ቦታ ለመቆጣጠር የሚያስችላቸውን ስጦታዎች ከመናፍስት ለመቀበል ነበር። እንደዚሁም ደግሞ አንዳንድ አንድ የቤተክርስቲያን መሪዎችን አየው እነዚህ ደግሞ የመጡት ማንኛውንም በቤተ ክርስቲያን የሚሉትንና የሚናገሩትን ነገር ያለምንም ጥያቄ ተቀባይነት እንዲኖረው ኃይል ለማግኘት ነበር። እኔም እዚህ ለሁለት ሳምንት ያህል ከቆየው በኋላ የበለጠ ኃይል ተቀብዬ የወጣሁ። ሰዎች የሚያዩኝ እንደ ወጣት የዋህ እንጂ አደገኛ መሆኔን አያውቁም ነበር። ዛሬ ብዙ ሰዎች ወደ ቤተ ክርስቲያን ይሄዳሉ። ነገር ግን ከክፉ ነገር የሚጠበቁት በእውነት በክርስቶስ ኢየሱስ ያሉት ብቻ ናቸው። ቃል ኪዳን ከጠረፋ ንግስት ጋር። አንድ ቀን ምሽት በእግሬ ለመንሸራሸር ፈለኩና ወጣሁ። በአቡቴ የአውቶብስ ማቆሚያ ላይ አንዲት በጣም ቆንጆነች ሴት ቆማ አየሁ። ምንም አላናገርኳትም። በሚቀጥለው ቀን ሳልፍ አሁንም በዚያው ቦታ ቆማየኋት። በሦስተኛውም ቀን ሳልፍ አሁንም በዚያች ቦታ ላይ ቆማየኋት። እርሷም ጠራች። እኔም ቆም አልኩና አናገርኳት። አማኔ ላሙስ እባላለሁ ብዬ ራሴን አስተዋወቅኳት። እርሷ ግን ስሟን ለመናገር አልፈለገችም። የጠየቅኳትም ስሟንና አድራሻዋን ነበር። እርሷ ግን መልሳ ሳቅ ብቻ ነች። ይህን አድራሻ ጠየቀች። መንገዱን ብቻ ነገርኳትና ለሄድ አንድ ቀን ቤትህን ጎበኝልሃለሁ አለች። እኔም በአእምሮዬ የቤት ቁጥሬን ሳልሰጣት እንዴት አድርጋ ትመጣለች የማይቻል ነው አልኩኝ። ነገር ግን እንደ ቃሏ ልክ ነበር ልክ በአውቶቢስ ማቆሚያ በተገናኘን በሳምንቱ በሬ ተንኳኳ፣ ስከፍትም እርሷ ነበረች። ሚስጥረኛ አይትዋ ሴት እንኳን ደህና መጣሽ አልኳት። በአእምሮዬ ግን ይቺ ቆንጆ ሴት ማናት ለመሆኑ አደገኛ ውስጥ ሁኔታ ውስጥ እንደገባች ታውቃለች አልኩኝ። አስተናገርኳት እና ሄደች። ከዚያም ከመጀመሪያ አመጣጧ በኋላ ያለምንም ግንኙነት አመጣጧ መደበኛ ሆነ አመጣጧም ሁልጊዜ በአንድ በተወሰነ ሰዓት መሆኑን ተገነዘብኩት ከዚያም ደቂቃ ወደፊት ወይም ወደ ኋላ አትልም ነበር በምትጎበኘኝ ጊዜ ወደ ሌጎስ ባርቢጅ ወይም ወደ ፓራውንት ሆቴል ወይም ደግሞ ወደ አምባሳደር ሆቴል ወስዳት ነበር ይህ ሁሉ የሚሆነው ግን እስካሁን ሱ ማንሳት ትነግረኝ ነበር እኔም እኔ ምንም ልጨነቅበት አልፈለኩም ምክንያቱም ሴታትን ካብ ተብሎ ተነግሮኛለና ነው ግንኙነታችን ከዚህ በላይ ሊቀጥል እንደማይችልም አውቃለሁ። በድንገት ጉብኝቷን ወደ ማታ ቀየረችው። ከምትመጣባቸው ቀናቶች ውስጥ በአንዱ እንዲህ ብላ ተናገረች። አሁን ተራህን ደግሞ እኔን ልትጎበኘኝ ጊዜው ነው። ይህንንም አለችኝና አንድ ምሽት አብረን ቆይተን ጠዋት በሁለት ሰዓት አውቶብስ ተሳፍረን ሄድም ነጂውን ባርቢች ስንደርስ አቁምልን አለችው። አውቶቢሱ ሲቆም የት ነው የምንሄደው አልኳት እርሷም አትጨነቅ ቤቴን ልታየው ነው አለችኝና ወደውን ዙዳር ወሰደችኝ ከዚያም እንደ ቀበቶ አይነት ነገር ተጠቅማ ሁለታችንን አሰረች ወዲያውም ኃይል መጣና ከኋላችን ወደ ባህሩ ውስጥ ገፋን በውሃው ላይ የበረርን ቀጥታ ወደ ውቅያኖሱ ሄድን አድማጮቼ ሆይ ይህ ሁሉ የሚሆነው በስጋዊ ሰውነቴ ነበር አንድ ቦታ ስንደርስ ወደ የውሃው ስር ጠለቅን። እጅግም እስኪገርመኝ ድረስ ጉዟችን እንደ ኃይለኛ ፈጣን ባቡር ነበር። ወደ አንድ ብዙ ሰዎች ወዳሉበትና በጣም ስራ ወደሚበዛበት ከተማ ደረስ። የመናፍስቱ ዓለም የሳይንስ ላብራቶሪ አይነት የተለያዩ የሳይንስ መሳሪያዎችን፣ ስነ ጽሁፎችን፣ ሙዚቃዎችን እያመረቱ የሚያወጡ ላብራቶሪዎችን አየሁ። ከከተማው በስተጀርባም በጣም የሚያማምሩ ወንዶችና ሴቶች ልጆችን አየሁ። ሽማግሌ የለበትም ነበር። እርሷም ከነርሱ ጋር አስተዋወቀችኝ። እነርሱም እንኳን ደህና መጣህ አሉኝ። ከዚያ በኋላ ጨለማው ክፍል ወደ ተባለው የማድረቅና የማሸግ ስራዎች ወደሚሰሩበት ክፍል ወሰደችኝ። ቀጥሎም ወደ ዋናው ማምረቻ ክፍልና ግምጃ ቤት ከወሰደችኝ በኋላ ወደ ግል መኖሪያዋ ቤት ተመለሰ። እዚያም አስቀመጠችኝና እንደዚህ አለችኝ፣ እኔ የጠረፋ ንግስት ነኝ። ካንተ ጋር ለመስራት በጣም ፈልጋለሁ ሀብት እሰጣለሁ፣ ሌሎቹም ከእርሱ ጋር የሚሄዱ ነገሮችን እሰጣለሁ። ጥበቃና አስፈላጊውን ነገር በሙሉ አደርግልሃለሁ። እንዲሁም ሕይወትን የሚመራህ መልአክ እሰጣለሁ አለችኝና ቁርስ ጣን አደረገችና፣ በትሪ ውስጥ የሰው ስጋ ተቆራርጦ መጣ። ከዚያም አብረን በላን። እባብም እንዲመጣ አዘዘችና ከመጣ በኋላ ዋጠው አለችኝ። አልቻልኩም አስገደደች። ነገር ግን አልቻልኩም። እንዴት አድርጌ በህይወቱ ያለ ባብ መዋጥ ይችላለሁ? ከዚያ ግን ኃይሏን ተጠቀመችና አልውጣው ቻልኩ። እነዚህ ሶስት ቃል ኪዳኖች ለሚከተሉት ነገሮች ይጠቅሙኛል። የሰው ስጋና ደም፣ እባብና ሰይጣናዊ መልአክ ሁልጊዜ ምንም ሚስጠር እንዳይገለጥብኝ ይጠብቁኝ ነበር። የሰይጣኑ መልአክ እኔን ስርዓት እንዲያስጠብቀኝ ኃይል ተሰጥቶታል። በምድር ላይ በሚሆን በመሆንበት ጊዜ በፈለግኩት ሰዓት ከባህር ምግብ እንዲያመጣልኝ ላዘው እችል ነበር። ሁል ጊዜ ልታዘዝለት ቃል ገባሁኝ። ከዚህ ቃል ኪዳን በኋላ ወደ ሌላው የውቅያኖስ ክፍል ወሰደችኝ። አሁንም ወደ አንድ ደሴት ደረስን። እዚያም ዛፎች ነበሩ። እነዚያም ዛፎች እያንዳንዳቸው የተለያዩ ስራ ነበሯቸው። የእነርሱም ስራ እንደሚከተለው ነው። መርዝ ለመስራት የሚያገለግል ዛፍ፣ ለመግደል የሚያገለግል ዛፍ ለማናደድ ወይም ለማበሳጨት የሚያገለግል ዛፍ እና ለመፈወስ የሚያገለግል ዛፍ ነበሩ። ማንኛውንም የባህር እንስሳ አይነት ተመስዬ፣ ማለትም ጉማሬ፣ እባብና አዞ ወዘተ ተመስዬ ራሴ ለውጬ መሆን እንዲችል ኃይል ከሰጠችኝ በኋላ ተሰወረች። እዚያም በባህር ውስጥ ሳምንት ከቆየሁ በኋላ በሰጠችኝ ኃይል አዞ ሆኜ ወደ መሬት ወጣሁ። ድር በታች ያሉ ላብራቶሪዎች በሌጎስ ከተማ ለሳምንት ያህል ከቆየሁኝ በኋላ ወደ ባህር ተመለስኩኝ። እዚያም ለሁለት ወራት ቆየሁ። ምን እንደሚሰራ ለማየት ወደ ሳይንስ ላቦራቶሪዎች ሄድኩኝ። ሳይንቲስቶችና የስነ አእምሮ አዋቂዎች በትጋት ሲሰሩ አየሁ። የእነዚህ ሳይንቲስቶች ስራ በጣም ውበት ያላቸውን አንጸባራቂ ነገሮችና እንደ መኪና ያሉ ነገሮችን እጅግ ዘመናዊ የሆኑ የጦር መሣሪያዎችን ማውጣትና የዚህን ዓለም ሚስጥር ማወቅ ነበር። ቢቻላቸውም ይቺ ዓለም የቆመችበትን ምሰሶ ለማወቅ ሁሉ ይጠራሉ። ነገር ግን እግዚአብሔር ይመስገን ይህን የሚያውቅ እግዚአብሔር ብቻ ነው። ወደ ንድፍ ማውጫው ክፍል ሄድሁ። እዚያም የተለያዩ ጨርቆች፣ ሽቶች፣ የተለያዩ ለሴቶች የሚያገለግሉ እንደ ጥፍር ቀለም፣ የከንፈር ቀለም፣ የፊት ቅባት እንዲሁም ይህንን የመሳሰሉትን ነገሮችን አየሁ። እነዚህ ነገሮች ሁሉ እንደ አጥቢያ ኮከብ ወይም ሉሲፈር እቅድ የወንዶችን አስተሳሰብ ከኃያሉ እግዚአብሔር ለመለየት ነው። ሌላም የኤሌክትሮኒክስ የኮምፒውተሮችና የደውሎችን ንድፍ አየው ከዚያ በተጨማሪ ደግሞ በአለም ላይ አንድ አዲስ ክርስቲያን ጌታን ሲያገኝ በየት ስፍራ እንደሆነ የሚያውቁበት ቴሌቪዥንን አየው በዚያም ቴሌቪዥን ውስጥ ማን ወደ ቤተ ክርስቲያን ሂያጂ ብቻ እንደሆነና እና ማን እውነተኛ ለውጥ ያገኘ ክርስቲያን እንደሆነም ተለይቶ የሚታወቅበት ነው ከዚያም በኋላ ከላቦራቶሪዎቹ ወደ ጨለማውና ወደ ማድረቂያው ክፍል ሄድኩኝ ጨለማው ክፍል ማንኛውም እንቢተኛ ወይም የማይታዘዝ አባል የሚገደልበት ስፍራ ነው። ይገደሉም መጀመሪያ ደሙን በመምጠጥ ካደረቁት በኋላ ሞተር ክፍል ለሚሰራው ሰው ይሰጠዋል። እርሱም የተቀበለውን የእርሱን ወይም የእርሷን ሰውነት ይፈጨውና ዱቄት ወደ ማከማቻ ክፍል ውስጥ ይልካል። በማከማቻውም ክፍል እየታሸገ ይቀመጥና ለባህል መድኃኒቶች መድኃኒት ለመውሰድ ሲመጡ ይሰጣቸዋል። በዚህ ስፍራ አሁንም ወጥ የሚያደርጉበት ቃል ለመግለጽ የሚያስቸግሩኝን ሌሎች ነገሮች ነበሩ። ታዲያ ይህ ሁሉ ኃይል እያለኝ ሉሲፈርን ለማግኘት አሁንም ገና ብቁ አልነበርኩም። የክፋት መንግስት ሰውና ሊያርድ ሊያጠፋ እንጂ ስለ ሌላ አይመጣም እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ዮሐንስ ወንጌል ምዕራፍ አስር ቁጥር አስር ወደ ሌጎስ ከተመለስኩ በኋላ ስራዬን ቀጠልኩ ሁለት ሳምንት ቆይቼ ወደ ባህሩ ሄድኩኝ የጠፈሯ ንግስት የመጀመሪያ ተግባር ብላይ ጠራችሁን ማከናወን ያለብኝን ስራ ሰጠችኝ ወደ አደኩባት መንደር ተመልሼ በጣም የታወቀውንና ኃይለኛ የነበረውን የባህል ዶክተር ይኸውን ማጎቴን እንድገድለው አዘዘችኝ። ስለዚህ ምክንያት ስትሰጠኝ ለቤተሰቦቼ ሞት ተጠያቂው እንደሱ አባባል እሱ በመሆኑ ነበር። እሺ ብዬ በመታዘዝ ወደ ስፍራው ሄድኩኝ። ነገር ግን ከዚያ በፊት ገድዬ ስለማላውቅ ጥሎ ወደ ሌጎስ ተመለስኩኝ። አንድ ቀን ኒና ተብላ የምትጠራ ልጃገረድ መጣች። የኒና ቤተሰቦች ሰዎች ከአንባራ ግዛት ሲሆኑ እርሷም በጣም ቆንጆ ልጃገረድ ስትሆን፣ ነገር ግን ኑሮዋ በባህር ውስጥ ማለትም ከባህር በታች ባለው የመናፍስ ዓለም ነው። እርሷም የጠረፏ ንግሥት ታታሪ አገልጋይ ስትሆን እጅግ ክፉ የነበረች ሴት ናት። ክርስቲያኖችንም ከልባ የጠላችና